ብቻን አይደለም ያለው። ያው እዚህ የምናገር ልዩ ስለሌለ ማለት ነው አርጉ ተብለን አድርገናል። አብይ አህመድ አሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። አብይ አህመድ ጀኖሳይዱን ፈጽሞታል ወይ? ሰላም ቤተሰብ እንደምን ቆያችሁልኝ? በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ደግሞ እንደምንመለከተው ትላንት ያሳየኋቸው እጅ ቆራጩ ግለሰብ እንግዲህ ምላሽ ሰጥቶበታል። ለማንጆ እንደቀረጠና ታዝዤ ነው ያደረኩት የሚል ነገር አስተላልፋ። እስቲ እሱን የምንመለከት ነው የሚሆን። እንደዚሁም ደግሞ ፋኖን ተባብርሃል ተብሎ እንግዲህ የታሰሩ አንልቅ ሊቃውንት አሉ። የእርሳቸውን እንግዲህ የምንመለከት ይሆናል። አቶ ጌታቸው አልጀዚራ ሚዲያ ላይ ቀርቦ እንግዲህ ያደረጉት ቃለ መልስ ብዙዎችን እያነጋገረና እንደዚሁ ነው እያስቆጣ ነው የሚገኘው። ብዙ ፋይሎችም እየወጡ ይገኛሉ። ከዚህ በፊት የተናገሩት ነገርና እስቲ እሱን የምንመለከተው የሚሆን። ሁላችሁም ይሎ ላይክና ሼር ማድረጋችሁን እንዳትረሱ ሰብስክራይብ ድንማታ ለምንድን ነው ማታደርጉት? አሁን አድርጉ። መጀመሪያ የምንመለከተው እንግዲህ ይሄን ጉዳይ ስሙት? የነ ሊቀ ሊቃውንት የኔታ አዲስ አገር ጎንደር ሊቃውንትን በአደባባይ ማሳደር ጀምራለች። ከኋላ የምትመለከተዋቸው ያቋቋመው የድጓው የቅኔው የዝማሬው የትርጓሚ መጽሐፍ ተጠያቂ ሊቅ ናቸው። 32 ዓመት በመምህርነት በአስተዳዳሪነት ካገለገሉበት ፊት ሚካኤል ተፈናቅሏል። የኔታ ተስፋ ማርያም ይባላሉ። የኔታ ሄኖክ ምትክ ከተባሉትም አንዱ ናቸው። ከኋላ የምትመለከቷቸው ሊቅ ይኸው በአዲስ አበባ ጠቅላይ ቤተ ክህነት በደጅ ጥናት ከቢሮ ቢሮ እየተ ከራተቱ ይገኛሉ። ነገር ግን የሚያሳፍረው ነገር የጎንደር ሊቃውንት ዝምታ ነው። ኦርቶዶክሳውያን እ ሊቃውንት እንግዲህ እንዲሰዱ የተደረገው ደግሞ ከስራቸው የተባረሩት እንግዲህ ከሚያገለግሉበት ለብዙ ዓመታት ከስራ ሰበት በላይ ካገለገሉበት ደብር የተባረሩት ደግሞ ከዚያ እንዲፈናቀሉ የተደረገው የፋኖ ደጋፊ ናቸው በሚል ከዚያ ቤተክርስቲያን አሳሪ እና የሀገረ ስብከቱ ሊቀ ጳጳስ እንግዲህ ምንም ጉዳይ ሳያጣራ ሰሚ እንኳ አላገኙም። እና በጣም ነው የሚያሳዝነው። ቢያንስ ቢሆን ራሱ ጉዳዩን ተሰምቶ ምንድነው፣ እንዴት ነው፣ ለምንድን ነው ተብሎ ተደምጦ ነው። እና እኛ አባትን እንደምንሰማው ከሆነ ተደማጭነት ራሱ እያገኙ አይደለም፣ ማንም የሚያዳምጣቸው የለም። እና አዲስ አበባ መጥቶ እንግዲህ ከዚህ ወደዛ ከዛ ወደዚህ የዞሩ ይገኛሉ እንጂ ማንም እንግዲህ በር ከፍቶ የሚያስገባቸውን እያገኘ አይደለምና፣ ሊቃውንቱ በዚህ መንገድ ማሰረድ ይብቃ ይቁና። ከዛ ውጭ እንግዲህ ትላንትና እጅ ቆራጭ አንድ ግለሰብ አለና ቪዲዮ አላችሁ ካላችሁ ቴሌግራም ላይ ጎብናችሁ ቼክ። ይሄ እጅ ቆራጭ ግለሰብ እንግዲህ እስር ላይ እንደሚገኝ የሚታወቅ ነገር ነው። ወይ ታሰረ ቆይቷል ነገር ግን ቪዲዮ የወጣው ትላንት ትላንት ወዲያ ነው። እና አሁን ደግሞ ምላሽ ሰጥቷል መጥቶ እንዳለ ብቻን አይደለም ያው ህዝብ ይናገር ልዩን ስለሌለ ማለት ነው። አድርጉ ተብለን አድርገናል፣ ግን ማድረግ የለብንም ነበር፣ ግን ትእዛዝ ነው። ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዚያ በቃ ፋኖ ላይ ያለው ነገር አስጠልቶ ጠጥሩ ነው እሱ ማድረግ ጥሩ ነው። ግን ግን ይሄ የራሱ ወገን ወገን ራሱ ወንድም የራሱ ወንድም እንደው ጠላት እንኳን ተወቅቶ የተማረከው

እኔ ያውስ ጉዳዩ ማንም አረገው ማንም አሁንም ቢሆን ደጋግመን እናወግዘዋለን። ይህን ነገር የሃይማኖት አባቶች በሙሉ ኢትዮጵያ ውስጥ የሚገኙ አክቲቪስት፣ ሁሉም ሰው ማወገዝ ያለበት ነገር ነው። እኛ እንደ ኢኦቲ ሪአክት ሚዲያችን ጉዳዩን እናወግዛለን። ነገር ግን በዚህ ሰው የተነሳ አሁን በዚች ቪዲዮ አሁን ኦኬ፣ ትናንትና ሳይቻችሁ ነበር። አይ በዚህ በምትመለከቱት መንገድ መስቀል ተነቅሷል ብለው መስቀል አድርጓል ብለው ቤተ ክርስቲያን እንዳዘዘቻቸው ነገር ቤተ ክርስቲያን ተቹ ነበር ነበር ሃይማኖተኛ ነው፣ ኦርቶዶክስ እንደዚህ ነው ሙዋ ተዋህዶች ናቸው ብለው እዚህ እንደምትመለከቱ እንግዲህ ቴሌግራም ላይ ጽፈው በተለይ የዋሃቢያ ሙስሊሞች ቤተ ክርስቲያን ስም ስም እያጠለሹ ነበር። እቺ ምክንያት አገኘን ብለው ማለት ነው። ዛሬ ደግሞ እንግዲህ በዚህ ቪዲዮ ብቻ ተመልከው፣ እዚህ ጋር ጻፈ ማተቡን ግድግድ ማተቡን አድርጎ መጥቶ ምላሽ ሰጥቷል፣ የሚል ነገር እና ማህተብ የተነሳበት ምክንያት አልገባኝም። ግለሰቡ እራሱን የሚወክል ነው። እኔ ይሁን ነገር ባጠፋ ራሴን ነው የምወክለው እንጂ ይሄን ማተው አልወክልም። ኦኬ፣ በማተው ወደዋለሁ፣ እምነቴ ነው አድርጌዋለሁ። ኦኬ፣ እኔ ነገር ባጠፋ ግን መጠየቆ ነኝ እንጂ ማተይ ምን ያመጣዋል? አይገናኝም። ኦኬ፣ የነጭ ካርነ ማተው አይገናኝም። ማተው አቴብል ብሎ ነው የሚያሰበው። እኔ ከገደልኩኝ ግን ይሄ ያ ሲረህ ተጠያቂነት ነውና፣ እዚያ የምትመለከቱት መንገድ እንግዲህ ማተቡን አስሮ መቶ ምላሽ ሰጥቷል ብለው እነ ሙረዲን እንግዲህ በጣም ነው የሚያሳዝነው። እና በዚህ መንገድ እንግዲህ አሁንም ቢሆን ቤተክርስቲያን መተቸት የሚሄዱበትን ርቀት ማወገዝ ፈልጋለሁ። አሁንም ቢሆን ክርስቲያን ላይ እጃችሁን አንሱ ተው እንላለን ፈልጋለሁ። በዚህ በእጅ ቁራጮ ልጅ ጉዳይ እንግዲህ ዳንኤል ክብረት አንድ ገል ጽፏልና ተመልካቾች እስቲ እንግዲህ እሳቸው ጃዊሳ ብለው በሚጠሩት ቡድን ላይ አንድ አስተያየት ሰጥተዋል። እንግዲህ ዳንኤል ክብረት የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ የሆኑት ማለት ነው። እንግዲህ ተይዘው የወጡ ስልኮች ብዙ ነገር እየነገሩ ነው። ጃዊሳዎች ከማን ጋር እንደሚገናኙ ማን ገንዘብ እንደሚልክላቸው እነ ማን እንደደፈሩ ማን እንደገደሉ እነ ማን እንዳገቱ ብዙ ነገር እየነገሩ ነው። ሰዎቹ በግብ ስለሚዝናኑ ነውሩ ሁሉ ቀድሞት ያስቀምጣሉ። ከተያያዙት መረጃዎች መካከል አንዳንዶቹ ይለቀቃል፣ አንዳንዶቹ ግን ለህዝብ እና ለሞራል ሲባል ይቀመጣሉ ብለው እንግዲህ ዳንኤል ክብር ተናግረዋል። የየዙም የዚህ እንግዲህ ትላንትና እጅ ሲቆርጥ የተያዘው ምስል ጋር ተያይዞ ማለት ነው። ይህ የግብ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብለው እንግዲህ ይህን ነገር ለማስተባበልክ የሞከሩ ሰዎችን እንግዲህ ፋይላቸው እዚህ ስልክ ውስጥ ይገኛል በማለት መልዕክት ለማስተላለፍ ሞክሯል ማለት ነው። እንግዲህ ትላንትና ያየነው እጅግ ዘግናኝ ቪዲዮ እንግዲህ በምንም አይነት መልኩ ኢትዮጵያዊነትን የሚወክል አይደለም። የሚቀበል ማለት ነው የሰው ልጅ ለሚፈጠርም እንዲፈጠርም የማይፈልግ ጉዳይ ነው። እንግዲህ አቶ ዳንኤል በዚህ መንገድ ጽፎ ፌስቡክ ፔጁ ላይ ፖስት አድርጓል እና በዚህ ጉዳይ ተምንታላቸው የምትመለከቱት አንብውነት ያዳቸውኝ ነገር ያሁን እንግዲህ በመስቀል እንደሚናገሩ ግልጽ ነውና ኮመንት ላይ አስቀምጣ እንፈልጋለን። ሌላው እንግዲህ የአቶ ጌታቸው ጉዳይ ነው። አቶ ጌታቸው እንግዲህ ትላንትና አልጀራ ሚዲያ ላይ ቀርቦ ያደረጉት ንግግር ብዙዎችን ሲያናግር ነው የዋለውም ያደረውም እና አሁንም እንግዲህ ብዙዎችን እያናገረ ይገኛል። ምክንያቱም ቪዲዮ እንግዲህ እስካሁን ድረስ ሙሉ ፖስት አልደረገም ገና ሀሙስ ነው ሙሉ ቪዲዮ ፖስት የሚደረገውና ወደ አማሪ ተረጎመ አለ አሁን ኮስ ኮስ ኮስ እሱ አስደምጣቸዋለሁ። ከዛ በፊት ግን እስቲ አቶ ጌታቸው ምን ሲሉ ነበር ጦርታ በነበሩበት ሰዓት የሚሆነው ነገር እስቲ አንደስ ቪዲዮዎችን እንመልከት። ለአሜሪካ የስለላ ተቋማት ጠይቀው ሳይሆን ጠይቆ ይሰራ ነበር። ጠይቆ ነው። ከሀዲነትን ራሱ መጥፎ ስም ከሚያሰጡት ሰዎች አንዱ አብይ አብይ። ክህደትን እንደ ሙያ የቆጠረ ሰው ነው አብይ። አቶ ጌታቸው እንግዲህ ትንሽ ነው ያቀረብኩላቸው ነው። በጣም እንግዲህ ለመስማትም የሚከብዱ ነገሮችን እንግዲህ ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገሩ ነበር በዛ በጦርነት በነበሩበት ሰዓት እና አሁን ደግሞ እንግዲህ እሱን ቃላቸውን አጥፎን የመጡት ኦኬ እዛ እንግዲህ ጦር ላይ ነበርኩኝ እንደዛ ማለት ስለት ነበር የሚል ብቻ ነገር ነው። ዜ ይመጡትና እኔ ይህ ፖለቲካ የሚለው ነገር የማይነካው ሰው የለም። ትናንትም ብያቻለሁ። ፖለቲካና ግራቪቲ የማይነካው አንድም ሰው የለም፣ ወይ ደግሞ የሚያጠጋው አንድም ሰው የለም። ሁላችንም ይመለከተናልና ያው ዞሮ ዞሮ ወደኛው ቤት ስለሚመጣ ነገም የሚጠቁት እና ማናቸው ስንመለከት እነዚህ ትናንት ትላንት ሲጣሩ ነበር። ዛሬ ሲገባበዙ የምትመለከቷቸው እንዲሁም ጦር ላይ በነበረበት ሰዓትም ጓደኞች ነበር። የሚነገርም የሚያነሳውና እስቲ አንዲት እናት ስላሰማችሁና ቀጥታ ወደ አቶ ጌታቸው በፖድካስቱ ላይ ደግሞ በኢንተርቪው ላይ ያደረገው ነገር እንመለከተዋለን። አንድ ልጅ አሳድገን ለማስተማር የምንባቀቀው መባቀቅ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልስ የለንም። ዶክተር አብይ ልጅ ማሳደግ አንተ ስለ እናት ያልከው ነገር ምን ጊዜም አይረሳኝም። ዶክተር አብይ እያለቀስን ነው፣ ሐኪም አስተምረን ሐኪም ታፍነው እየቀረ ታፍነው እየቀረ ልጆቻችን ወጥተው እየቀሩ አሁን ቅድም ጓደኞቻችን እንዳሉ ሁሉ፣ በሁሉም ወረዳ ስንሞት፣ ስንደግስ ከምንገናኘው ማህበረሰብ ጋር ተለይተን እየኖርን ነው ያለን። ጠዋት ስንተኛ እልማችን ሀይላንድ ሲፈነዳ ተተኮሰ ነው አልተተኮሰም፣ ሀይላንድ ነው ቦቆ ዋው ይፈነዳ ተተኮሰ ነው ገቡ ነው ወጡ ነው መጡ ነው ማን እንደሚመጣም አናውቅም። ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት ስድስት ልጅ አምስት ልጅ አጠናል። ጃዊ ላይ የተደረገው ጉዳይ ለዚህ ሁሉ ምክንያት ሆኖ እኛ መሞት የለብንም በዚህ የተነሳ የክልሉ ማህበረሰብ ጥሮ ግሮ ከሆዱ ያላለፈ ኑሮ እንጂ መጠቀምና መሻሻል መለወጥ አልቻለም። ይሄንን ያደረገው ህወሓት እንጂ እኔ አይደለሁም የእኔ ልጆች አይደሉም። እናት ልጇን አጣለች። አንድ ጋን ውስጥ ተቀምጣ ሰባት ልጅ ሲሞትባት ያየች እናት እንዴት አድርጋ ነው የምትኖረው? አሁን በቅርቡ በአዝባጉና እየተከሰተው ክስተት ሰባቱ ሴቶች ናቸው። ለምን ለምን እንደመሰቡት ነው የሚወጣ። ነው የሚያሳዝነውና በየቦታ የሚደረገው ጦርነት ግጭትም ሆነ የሚጎዳው ድሃውና ምስኪኑ ወጣቶች ናቸው የሚጎዱት። እንግዲህ ይሄ መሳሪያ የሚጠቀሙት ወጣቱን ነው፣ እሱ ነው የሚጎዳ እንጂ ፖለቲከኞቹ ተገባብዞ አብረው የሚኖሩ ናቸው። ኦኬ ትናንትና በተለያዩ ክልል የሚገኘውን ጦርነት ሲመሩ የነበሩ ሰዎች ቁጭ ብለው አሁን ስልጣን ላይ ነው የሚገኙት። ኦኬ አንዳንዱ ወደ ውጭ ጋር ደኖ ወደ ውስጥ ነው እንደፈለገ የሆነ የሆነ የሚገኘው በዚህ በኩል የሚገኘው እንደዛው መሀል ላይ በሚሊዮን የሚቆጠሩ እንግዲህ ሚሌሲዮ የተባለው የሚቆጠሩ ወጣቶች እና አባቶች ሴት እህቶች ኦኬ ወደ ከሶስት ወደ ሺህ በላይ ሴቶች ተደፈሩ የተባለው እንግዲህ በዛ ጦርነት ማለት ነው እና በጣም ነው የሚያሳዝነው ነገር ግን አዋጊዎቹ መሪዎቹ ቁጭ ወይ አሁንም ቢሆን ወደ እዚህ አይነት ነገር ስንገባ ዝም ብለን መሄድ ሳይሆን ማነው እሱ ለምን ነው የሚመራው ምን ፈልጎ ነው ኦኬ የእኛን ነፃነት ፈልጎ ነው ማየት ያለብን ይመስለኛል። እንደምትመለከቱት እንግዲህ አስቡ፣ በትግራይ ጦርነት ሰዓት ላይ ሰባት ልጆች የሞቱባት እናት አሁን ላይ የአቶ ጌታቸውን ንግግር ስሰማ ምን እንደሚሰማ ዳግም ሞት ማለት ነው። ተመልከቱ እስቲ ምን እንዳለ። ኢትዮ ፎርም የዘገቡን ነገር በጦርነቱ ወቅት አብይ አህመድ ጆኖሳይድ ፈጽመዋል በሚል ሲናገሩ ነበር። የአቋሙ አሁን ከእርስዎ ጋር አለ። አጋንኝ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል።

በ2013 አብይ አህመድ ጀኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ? ያኔ እኮ አብይ አህመድ ጀኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉን ነበር። ያኔም የህግ ባለሙያ ነኝ፣ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበርኩ። ስለዚህ ጀኖሳይድ ተፈጽሟል አልተፈጸመም? በትግራይ ውስጥ ጀኖሳይድ ተፈጽሟል ብዬ አምናለሁ፣ በአብይ አህመድ። አሁን ለምናገራቸው ቃላት መጠንቀቅ አለብህ። ከዚህ በፊት የማይጠነቀቁ ነበሩ ማለት ነው። አሁንም በአቋሜ ለመገኘት ዝግጁ ነኝ። ቆይ ቆይ አልገባኝም ለተመልካቾች ግልጽ ያርጉላቸው ጀኖሳይዱ እንደተፈጸመ ያምናሉ ግን አብይ ፈጽመው ብለው ለመናገር አይፈልጉም ይህንን እያሉ ነው ያሉት አዎ ታዲያ ጀኖሳይዱ ዝም ብሎ በራሱ ጊዜ የተፈጠረ ነው አይደለም በጦርነቱ እ በርካታ ተዋንያን ነበሩ እኮ አብይ አንዱ ነው

ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤት ሆነ በአደባባይ የመከላከል መብቱን ተውለታለሁ። ሲጀመር እኮ አብይ ጓደኛ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛ ነው። ማነው የቅርብ ጓደኛ? አብይ የቅርብ ጓደኛዬ ነበር። ስትጠለው አልነበረም እንዴ? የጄኖሳይድ ወንጀለኛ ጦረኛ ኢምፔሪያሊስት ስትለው አልነበረም እንዴያ ጓደኛ ነበርን የሚለው እውነት አይቀይረው። የሆኑ እግር አጋቢ ጓደኛሞች ናቸው። ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት። ከጀኖሳይዱ በኋላም ጓደኛ ናችሁ ከጀኖሳይዱን በፊት ጓደኛ ናችሁ፣ እና በጀኖሳይድ ወቅት ግን ጓደኛ አይደላችሁም። እርስ በርስ እየተዋጋን ነበረ። እንደምሰሙት ነው እንግዲህ ፖለቲከኞች በዚህ መንገድ ነው የሚጫወቱት፣ እና መሀል ላይ ገብተን የምንሞተው መሀል ገብተን የምንሰዋው እኛ ነው የምንቀረው። እነሱ ትናንትም ጓደኞች ነበሩ፣ ዛሬም ጓደኞች ነበሩ፣ ትናንትም ፒስ ነበሩ፣ ዛሬም ፒስ ነበሩ። ሌላ ነገር የለውም። ኦኬ በሚሊዮን የሚቆጠሩ ሰዎች ግን በትግራይ ላይ እንደሞቱ ግልጽ ያው ታሪክ መዝግቦ ያስቀመጠው ነገር ነው። በኖርማል እንደ ሰው ስንመለከተው ትግራይ ላይ ሰዎች ወድመዋል፣ አልቀዋል። በሚሊዮን የሚቆጠሩ ሰዎች አልቀዋል፣ ባልነበረ በእኛ ዘመን እኛ ባልነበረ ዘመን። በሃይማኖት ስንመለከተው ብዙ ቤተክርስቲያን ፈርሷል፣ ወድመዋል። ቤተክርስቲያን ላይ ወድሞ ተጥሏል፣ ገዳማት ወድሞ በትግራይ የሚገኙ አብዛኛው ገዳማት ወድመዋል። መስጊድ ብንመለከት መስጊድ ወድመዋል፣ ቸርች ብንመለከት ቸርች ወድመዋል። እና ያልተጎዳ ተጠቃቃይ የለም። ነገር ግን በዚህ መንገድ እንግዲህ አሁን ላይ ፒስ ፈጥሮ እንግዲህ እነሱ አብሮ ሲበሉ አብሮ ሲጠጡ እጅና ጓንት ሆኖ ሲሆኑ የምንመለከተው ሰዎች ናቸው። ትናንት ደግሞ ከዚህም ከዚህም መሪ ሆኖ ሲዋገ የነበሩ ናቸው እና አብይ ካደረገው በላይ የጌታቸው ረዳ የጌታቸው ረዳ ክህደት፣ የጌታቸው ረዳ ጭቀና፣ የጌታቸው ረዳ ክፋት የትግራይን ህዝብ ምን ያህል ሊጎዳው እንደሚችል አይካን ኢማጅን፣ አይካን ኢማጅን። ይብላኝ ለትግራይ ህዝብ ይብላኝ አፈር ለበላው ወጣት፣ ይብላኝ በወጣትነቱ አፈር ውስጥ ላረጀው ምሁር፣ ይብላኝ ያለ ቀባሪ ለቀረው በየመንገዱ ለወደቀው ለትግራይ ወጣት፣ ይብላኝ ለዛች እናት ልጆቿን ቀብራ ባዶጇን ለቀረችው እናት፣ ይብላኝና ካሎቶቹ ላጡት ለትግራይ ወጣት፣ ለትግራይ ሴቶች፣ ለትግራይ መሪዎች ክህደትን በቃ ሰው ለመጥራት ክህደትን ለመጥራት ሲል ጌታቸው እያለን ይጠራል። የክህደትን ከፍታዋን በጌታቸው ረዳ ተገልጣየናት የጭከናን የአድርባይነትን የሆዳምነትን የአታላይነትን የውሸታምነትን ከፍታዋን በጌታቸው ረዳ እየናት የአጭበርባሪነትን ከፍታዋን የወንጀልን ከፍታዋን በጌታቸው ረዳየናት እየናት ከአቢይ አህመድ ይልቅ የትግራይ ህዝብ የጎዳውና የበደለው ጌታቸው ረዳ ከተ ከአይሮፕላን ከአይሮፕላን ያለ ፓራሹት ራሱን የከሰከሰው አልጀዚራ ላይ ባደረገው ኢንተርቪው ከአይሮፕላን ከዋቴቨር ጫማ ከፍታ በላይ ከደመናት ሁሉም ከፍ ብሎ ከሚሄደው አይሮፕላን ያለ ፓራሹት ራሱን የከሰከሰው ሂድናት ኤክስፔክት ደስ ቱ ሃፐን ቱ ሂም ሂድናት ኤክስፔክት እንደዚህ ያለ ኢንተርቪው ይገጥመኛል ብሎ አላሰበም። እንደዚህ ያለ ቻሌንጅ ይጠብቀኛል ብሎ አላሰበም አላሰበም። አሁን ግን ጌታቸው ኪሎ አስትት ይብላኝለት፣ ለደገፉት ይብላኝለት፣ በሞኝነት ለሚከተሉት ይብላኝላቸው፣ ይብላኝላቸው። እኔ ግን እጃችን ታጥቤ ከደሙ ነፃ ነኝ። እኔ በዚህ ዘመን በዚህ በአቶ ጌታቸው ነው በአልጀዚራ በነበረው ቆይታ ላይ በጣም ያደረኩ ጋዜጠኛው ነው። እና ሁለት አሁን ኢትዮጵያ ውስጥ ጋዜጠኛ አለ ወይ ያስብላላ። ኢትዮጵያ ውስጥ ጋዜጠኛ አለ ወይ በጣም ብዙ ሞክሯል ለመሸሽ እንግዲህ፣ በጣም ብዙ ለወሽ ባሽ ሻባለ ለማለፍ ለፋለ ሞክሯል። ጋዜጠኛው ግን ቃስ የገጣጠመ የገጣጠመ ሲያደርገው እንመለከታለን። እንመለከታለና እኔ ኢትዮጵያ ጋዜጠኞችም እንደው ስራችሁም ብትሰሩ የላችሁም ያው ብትኖሩ መልካም ነበር፣ ግን ይላችሁምና ወደ ስራቸው ተሳስተፈ ያስፈልጋለው። እንግዲህ እነዚህ ነገሮችንም ለማድረግ ሞክሩ። ህዝቡ የሆነ የሚገኘውን ነገር ማወቅ አለበት። ይሰራበት የሚገኘው ፖለቲካ ሲራውን ማወቅ አለበት። ህዝቡ ምክያ ተጠቂ ስለሆነ ህዝብ ነው የሚጠቀው። የፖለቲካ መሪዎች በፖለቲካ አይጠቁም፣ አይተናናቅም። በፖለቲካ መሪዎች በፖለቲካ ሲጠቁ አይተናናቅም። ኦኬ የሃይማኖት አባቶች ሃይማኖት ላይ በሚነሳው ጦርነት አብዛኞቹ አይጠቁም። እኛ ብንመለከት አሁን ላይ

ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። መቼም ንጋት እና ምንድን ነው እውነትና ንጋት እያደር ይጠራል ነው። እውነት ነው፣ የኢትዮጵያ ደም ፈሶ አይቀርም። የእውነት እነዚህ ጌታቸው ረዳ እንግዲህ እንደምታዩት አልጀዚራ ላይ የሚናገረው በራሱ ላይ እና ጓደኛውን ይዘው እንግዲህ ሁለት ጓደኛ ማማቾች አብይ አህመድ እና ጌታቸው ረዳ የሚባሉ ጀኖሳይደሮች እንግዲህ ራሱ እንዳለው ነው ተጠቃቅሰው፣ ምን ያህል ሕዝቡን እንደበሉት ነው በራሱ ጊዜ ዓለም መድረክ ላይ ወጥቶ ገመናውንም ያጋለጠ። ግን እግዚአብሔር ቀን አለው የነዛ ሰዎች ፈስሶ የቀረው ደም በአለም አደባባይ ላይ እንዲታይ ተደርጓል። የእውነት በዚህ ሰው ያፍ ስንቶቹ ተቀስቅሰው ስንቶቹ ወጣቶች ረግፈዋል? ስንት ወጣቶች አልቀዋል? ስንት ስንት ሆነዋል? መሞት ሁሉም ሰው ይሞታል። ለክብሩ ብሎ ታግሎ ማንም ሰው ቢሞት ራሱ ክብር ነው። ነገር ግን ደግሞ አካላቸው ጎሎ አቋጣሪ አጥተው የቀሩ ስንት መደሎ ወጣቶች እንዳለመታደል ነው። ጦርነት ደግሞ ወጣቱን መርጦ የሚበላ ነው። ስንቱን ወጣት አስበልቷል። ይህ ሰውዬ ሁለት ጓደኛ ማሞች ናቸው። ከጦርነት በፊትም ጓደኛ ማሞች ናቸው፣ ከጦርነታቸው በኋላም ጓደኛ ማሞች ናቸው። ነገር ግን መሀል ላይ ጓደኛ እንዳልነበሩ ጠበኛ እንደሆኑ አድርገው ነው ህዝቡን ትሪክ አድርገው የበሉት። ህዝቡን ትሪክ አድርገው በሉት። ነገር ግን ጌታቸው ረዳ የትግራይን ህዝብ ብቻ ሳይሆን የኢትዮጵያን ህዝብም እንዲያልቅም ኮንትሪቢዩት ታደረጉ። አንዱ ጄኖሳይደር ነው። ምክንያቱም ጄኖሳይዱ መፈጸሙን በአለም መድረክ ላይ ራሱ ተነግሯል። አክተሮቹ ሁለት ናቸው። ሜን አክተሮቹ፣ ብዙ አክተሮች አሉ ብሏል። ሜን አክተሮቹ ግን መሪዎቹ ሁለት ናቸው። በዛኛው ሳይድ ጌታቸው ረዳ ነው፣ በዚህኛው ሳይድ አብይ አህመድ ነው። ሁለቱ ጓደኛ ማሞች ናቸው። ከጦርነት በፊት ከጦርነት በኋላም ጓደኝነታቸውን ቀጥለዋል። ጦርነቱ መሀል ላይ ግን ትሪክ አድርገው ህዝቡን ተጠመኛ መስለው ተጠቃቅሰው ስንቶችን በሉ። ጌታቸው ረዳ ዛሬ ለሚካሄደው ለአማራ ጦርነት ባለቤቱ ጌታቸው ረዳ ነው። ምክንያቱም የአማራን ጥያቄ የአማራን ኮዝ ለ27 ዓመት በኢህአደግ ጊዜ አልተፈታም ተብሎ በአዴን ወደ አዴፓ ሲቀየር የምስረታ በዓሉ ጊዜ የተገኘ በእንግድነት ጌታቸው ረዳ ነው። የነ አምባቸውን የነ ዶክተር አምባቸውን የነ ዘዝዋሴን የነ ምግባርን ኮሚትመንት አይቶ የእናሳምነው ጽጌን ኮሚትመንት አይቶ ለአብይ አህመድ እውነቱን አስረድቶ ከጦርነቱ በፊት እንዲበሉ ያደረጋቸው ጌታቸው ረዳ ነው። እነዚህን ሰዎቹን ደግሞ መብላቱን የራሱ ጓደኛ አብይ አህመድ መብላቱን ራሱ ጌታቸው ረዳ መስክሯል። አሳምነው ጽጌን እና አምባቸውን የገደለ አብይ ነው ብሎናል፣ በትግራይ ሚዲያ ላይ ወጥቶ። ይሄን እኔ ያልኩት አይደለም፣ ራሱ ነው ያለው። ያለውን ነው እያብራረኸው የደገምኩት ያለሁት እንጂ አዲስ ነገር አልተናገርኩም። ስለዚህ ከጦርነቱ በፊት የአማራ መሪ የነበሩ ኢሊት የነበሩ ተለቅመው ተበሉ አለቁ። እነዛን የመሰሉ ሰዎች እነ ዶክተር አምባቸው እነ ምግባር፣ እነ ዘዝ እና ሳምነው ጽጌ የአማራን ኮዛ አሳልፈን አንሰጥም እንልዋደቃታለን ያሉት ተዋደቁ ተበሉ። በትግራይ በኩልስ ለ27 ዓመት የዲፕሎማሲውን ሲስተም በእጁ ላይ እንደ መዳፍ ሲያነቡ የነበር እንደነ ስዩም መስፈን አይነት ሰዎች ተበልተዋል። ቀላል አይደለም ያጣነው። ዛሬ በጠላት የምንፈላለጋቸው ለራሳችን ኤክስኪውዝ ስላልሰጠን እንጂ እነዛን የመሰሉ ሰዎች ማጣት ቀላል አይደለም። የተበሉት ሰዎች ትግራይ ላይ ሄደው አገሪቱን ሲመሩ የነበሩ ትግራይ ላይ የተበሉ መሪዎች ቀላል አልነበረም። በዚህ መልክ መደምደም አልነበረበትም በዚህ መልክ መደምደም አልነበረበትም። ነገር ግን ጌታቸው ረዳ ከጓደኛው ጋር ተጠቃቅሶ ለጀመረው ጦርነት ስንት የትግራይ መለሎ ወጣቶች ተበሉ። ስንት የኢትዮጵያ ልጆች ተስፋ የነበራቸው ተበሉ። ያ ብቻ አይደለም። ትላንትና የአፍሪካ ሀገር ኩራት የነበረችው የአፍሪካ ሀገር መስራች የሆነችው ስንት ወገኖቻችን ናቸው ስራቸውን ጥለው ተሰድደው በየአፍሪካ ሀገሩ ተቀርቅረው የተስፋ ሀገራትን እየለመኑ ያሉት ዛሬ ስደተኛ ማንም ዞሮ በማያዩ በተጠላበት ጊዜ ያ ብቻ አይደለም እኔ ለዛሬ ስድስት ዓመት የዛሬ ስድስት ዓመት ትቻት የወጣኋት ሀገሬ በሰላም መለሳለሁ ብዬ በእንግድነት የተቀበሉኝን ሰዎች ላልመለስ ዛሬም ቢሆን እንግድነት የተቀበሉኝን ሰዎች አስቸግሬ ለመኖር እየጠየኩ ያሉበት ጉዳይ ምክንያቱም ሀገር የለኝም ሀገሬ ይፈርሳለች በእነዚህ ሰዎች ምክንያት ብነድ ዋስትና የለን፣ ብነድ ምን በላው የለንም፣ ብነድ ምን ሰራው የለንም። ምን ምን ሰርተን እነዚህ ሰዎች ናቸው ስራ ያሳጡ። ጀኖሳይዱ መደረጉ በሞቱትና ባልሞቱት ሰዎች ብቻ ሳይሆን ዛሬ ወጣቱ ተሰዶ የሰው ሀገር እንጀራ ለማኝ ሆኖ በየውቅያኖሱ የአሳ ነባሪ እንዲበላው የተደረገ የትግራይ ወጣት የአሳ ነባሪ እንዲበላው የተደረገ ከዩኒቨርሲቲ ወጥቶ ስራ ያጣው ስንቱ ወጣታችንን ተስፋውን ያጨለሙ ሰዎች እነዚህ ሁለት ጄኖሳይደር ጓደኞች ተጠቃቅሰው ነው ህዝቡን የበሉት ተጠቃቅሰው በሉት። መጨረሻ ላይ ሚሽናቸውን ሲጨርሱ ተገናኙ። የቀራቸዋለ የአማራ ሌት ላይ ጉዳይን አወራዳለሁ አለ። ይሄው ዛሬም ቢሆን የአማራ ህዝብ በተራው እየተጨፈጨፈ ነው። ምንም ተራ የለውም። ለነገሩ ሰባት አመቱም ሙሉ እዛው ላይ ነው የደነሱበት። እነዚህ ሰዎች ደግሞ ጄኖሳይደር መሆናቸውን አሁን ባለሁበት ሁኔታ ላይ ተጠንቅቄ ነው እየነገርኩ ያለው። ደሞ ነገ ደግሞ ሌላ ብለህ እንድትመጣ ነው። በእርግጥ ብልጽግና ለመሆን አንዱና ዋነኛው መስፈርት ከሃዲ መሆን ነው። ከሃዲዎች ናቸው የምንለው እኮ በዚህ ነው፣ በምክንያት ነው። ብልጽግና ባለመሆን ከሃዲ መሆን ይበቂ ነው። ይሄን ይዘግ ስለመጣህ ብቻ ቀጥልሃል፣ ግን መጀመሪያም አልነበርክም ማለት አይቻልም። ጓደኛ ነው ብልል ተጠቃቅሳችሁ ሄዳችኋል። የዚህ ጄኖሳይደር አካሄዶች ሁለት መቼም ተጋጣሚ ሲኖር ሁለት አውራ አለ። በዛኛው አውራ አንተውነ በዚህኛው ራብ አብይ አህመድ ነው። ህዝባችንን ቀጥፋችሁ የበላችሁ እናንተ ናችሁ። ይህን ደግሞ በአለም አደባባይ ጀኖሳይዱን መካሄዱ በመቶ ሺህ ማለቃቸው ራስን ኢንተርቪው ላይ አየነው። እውነትና ንጋት ይጠራል ማለት ይሄ ነው። እግዚአብሔር ደግሞ አንድ ቀን ፍትህን ያመጣል። ራስ በመሰከርከው ዓለም ላይ በመሰከርከው ታዳሚ አፉን ይዞ እስኪስቅ ግን እንዳንተ ሆኖ ተዋርዶ ከመሞት እኔ ነፍሴን የማያስጠይቀኝ ቢሆን አጼ ቴዎድሮስን መሆን ነበር የምመኘው ግን በጣም ምትገርም ምትገርም

ሁለት የተደበላለቀ ስሜት በጣምም ተሸማቀቅ ያለው እንደሰው እኒዋ ሱዳችን የሚት ነበረ ያው ተማሪዎቹበት አዲስ ወሰዳችሁበት፣ አልጠራጠርም። አሁንም ቢሆን ፖለቲካና ገራቢ የሚያጠቃው አካል የለም የማይነካው አካል የለም። እና ባካችሁ ባካችሁን አይናችሁን ገለጥ አድርጋችሁ በዙሪያችሁ የሚገኙ ነገር ለማየት ሞክሩ ፈልጋለሁ። ፖለቲካ ለፖለቲከኞች ሃይማኖት ለሃይማኖተኞች የሚባል ነገር ሁሉም ይመለከታል። በሃይማኖት በኩል ይመጣው ይመለከታል በዚህ በኩል ይመጣው ይመለከታልና መሀል ላይ ቆማችሁ ነገሮችን በፍትሀዊነት በእኩልነት ለሁሉም እኩል አድርጋችሁ ለማስኬድ ሞክሩ